አስፈሪና ተስፋ አስቆራጩ ጅምላ ጨራሽ በሽታ እንደምን መድኃኒት አጣም! በአሜሪካ ጎት ታለንት መድረክ ላይ በሚያምር በተቀነባበረ የሙዚቃ ስልት መካከል ተሰጥኦ ያላቸው ወጣቶች ብቅ ማለታቸው አይቀርም። ታዳሚውንና ዳኞቹን ደግሞ የደም እንባ ያስለቀሱ ልጆች ነበሩ። የእነሱ ድምፅ እንደ ነፋስ ለስለስ ያለ እንደ ወንዝም ደግሞ ጥልቅ ነበር። እንደ ኮከብ ብሮ ናቸው። ነገር ግን ይህ የሙዚቃ ተሰጥኦ በአሰቃቂ ሀዘን የተዋጠ ነበረም። ይህ ካንሰር በሽታ ነው። ወጣቱን እንደ ጨለማ ጥላ እየተከተለ የህይወቱን ብሩህ ተስፋ የሚነጥቀው ይህ ነገር ትራጀዲ ብቻ አይደለም። በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች በተለይ ወጣቶች በዚህ ጨካኝ በሽታ እየረገፉ ናቸው። የካንሰር በሽታ እንደ ተንኮለኛ ጠላት በጸጥታ የሚንቀሳቀስ ነው። የሳይንስ ሊቃውንት እንከሌት ቢሰሩም ይህን በሽታ ለመከላከል ወይም ለመፈወስ የሚያስችል መፍትሔ እስካሁን ሙሉ በሙሉ አልተገኘም። በህዝብ መካከል በፍርሃት የሚነገ የሚናገረው ይህ በሽታ ለመሆኑ እንዴት መድኃኒት አጣ? ከምግባችን ጋርም የተገናኘ አደገኛ የሆነ መረጃ ወጥቷል። ይህንን መረጃ ልናጋራችሁ ወደናል። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን፣ በያላችሁበት ዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ነው የተገናኘ ነው፣ አዲስ መረጃ እንግዲህ በእርግጥም መነሻ ሀሳቡ ኢትዮጵያ አንድ መረጃ አውጥታ ነበረ መግለጫ ማለት ነው። ይህ መግለጫ ደግሞ በወንዝ ዳር የሚተከሉ በተለይ ደግሞ በአዲስ አበባና በዙሪያ የሚተከሉ አትክልትና ፍራፍሬዎች በመርዛማ ኬሚካሎች የተበከሉ ስለሆኑ ለካንሰር ያጋልጣሉ ተብሎ መግለጫ ወጥቷል፣ ማለት ነው። ለመሆኑ ይሄ መግለጫ ምን ያመለክታል? አለማችን ላይስ ካንሰር እየተስፋፋ ያለው እውን በምንበላው በተለይ ደግሞ ጄሞ በሚባለው ምርትን ማሻሻያ፣ በሱ የተነሳ ነው የሚሉ ሳይንቲስቶች ስላሉ ይህንን ነገር ነው አብረን የምንፈትሸው። ጉዳዩ በጣም አንገብጋቢ ስለሆነ እስከመጨረሻው አብራቸውን ቆዩ። መረጃውን ከአክሱም ቲዩብ ኒሮማን ጸጋዬ ያረሳችኋለሁ። ሰናይ በጂሞ የተሻሻሉ ምግቦች ጋር የሚገናኝ ነው ይላሉ ሳይንቲስቶቹ። ጂሞ በምግባችን ውስጥ ተደብቆ የሚገኝ ነው። እናም ብዙዎች የበሽታው ተሸካሚ የሚያደርጋቸው ነው ይላሉ ልሂቃኑ። ጂሞ በእርግጥ ምንድን ነው ብለን እንጠይቃለን። እነዚህ በጄኔቲክ የተሻሻሉ ሰብሎች እንደ በቆሎ፣ አኩሪ አተር ወይም ደግሞ ስንዴ በላቦራቶሪ ውስጥ የተስተካከሉ ናቸው። እንደ ተባይ መቋቋም ወይ ደግሞ ተባይ ማጥፊያ፣ ፈጣን እድገት ወይም ከፍተኛ ምርት ለማግኘት የሚጠቀሙት በመጀመሪያ እይታ ይህ የሰው ልጅ ለምግብ እጥረት መፍትሄ ይመስላል ያመጣው ነገር ግን በዚህ የዘመናዊ ሳይንስ ተአምር ጀርባ አስፈሪ ጥያቄዎች ይነሳሉ። እነዚህ ምግቦች ለሰው ልጅ ጤና ጥሩ ናቸው ወይስ ገዳይ ናቸው የሚለውን ማንሳታችን አይቀርም። በአፍሪካ በተለይም ደግሞ በኢትዮጵያ የጄሞ ምግቦች መግባታቸውና አጠቃቀማቸው ከፍተኛ ክርክርን የፈጠረ ሆኑ ቆይቷል። አንዳንድ መረጃዎች እንደሚያመለክቱት እንደ ኢትዮጵያ ያሉ ሀገራት የጄሞ ሰብሎችን ለመቀበል ተገደዋል፣ በተለይ ደግሞ የምግብ ዋስትናን ለማረጋገጥ ሆኖም በህዝብ መካከል ያለው ስጋት እነዚህ ምግቦች ከካንሰርና ከሌሎች በሽታዎች ጋር ግንኙነት ሊኖራቸው ይችላል የሚለው ነው። በ2022 በሊንክዲን ላይ ከተጋራ አንድ ጽሁፍ በኢትዮጵያ ውስጥ ስለ ጂኤምኦ ምግቦች ያለው ስጋትና ተቃውሞ ያመለክታል። በተለይ እንደ ግዙፍ ስኳር ድንች ያሉ ምርቶች ላይ ያተኮረ ነው። ከዚህ የበለጠ አሳሳቢው ትልልቅ ሀገራት መንግስታት እንደ አንዳንድ ዘገባዎች የጂኤምኦ ምርትና ስርጭትን ለገንዘብ ጥቅም ሲሉ ሊያበረታቱ ይችላሉ። በአፍሪካና በሌሎች ታዳጊ ሀገራት የጂኤምኦ ሰብሎችና የፖለቲካ እንዲሁም የኢኮኖሚ ግፍቶች አካል ሆነዋል። እንደ ዴቬክስ ዘገባ አፍሪካውያን ሀገራት በጂኤምኦ ዙሪያ በተደረገው ክርክር መሀል ላይ የሚገኙ ናቸው። ይህ ክርክር ብዙ ጊዜ በኢኮኖሚያዊ ጥቅም ላይና በህዝብ ጤና መካከል ያለውን ውጥረት የሚያንጸባርቅ ነው። ይህ ሁኔታ እንደ ጨለማና ደመና በሰው ልጅ ላይ አጥልቷል። የሳይንስ ሊቃውንት ስለ ጂኤምኦና ካንሰር ግንኙነት ያላቸው መረጃ አሁንም ግልጽ አይደለም። አንዳንድ ጥናቶች ጂኤምኦ ምግቦች ደህና እንደሆኑ ይናገራሉ። ሌሎች ደግሞ ረጅም ጊዜ የሚወስዱ ተጽዕኖዎች እንደሚያስከትሉና ከነዚህ ምርቶች መጠንቀቅ እንዳለብን ያ ያስረዳሉ የሳይንሱ ሊቃውንት ስለ ጄሞ እና ካንሰር ግንኙነት ያለው መረጃ አሁን ላይ ግልጽ አይደለም አንዳንድ ጥናቶች ጄሞ ደህና ምግቦች እንደሆኑ ያረጋግጣሉ የሚሉ መረጃዎች ይወጣሉ ሌሎች ደግሞ ረጅም ጊዜ የሚወስዱ ተጽዕኖዎች መጠንቀቅም ደግሞ እንደሚያስፈልግ ያስጠነቅቃሉ ለምሳሌ እንደ አውሮፓውያኑ የዘመን ቀመር በ2018 በፒኤምሲ ላይ የታተመ ጥናት በአፍሪካ ውስጥ የጄሞ ሰብሎች መግባት የምግብ ዋስትና ለማሻሻል እንደሚረዳ ቢገልጽም በህዝብ መካከል ያለውን ስጋትና ከፍተኛ የቁጥር ፈተና ፈተናዎችን ያመለክታል። በዚህ ሁሉ መካከል ትላልቅ ሀገራትና ኩባንያዎች የገንዘብ ጥቅምን በማሳደድ የሰው ልጅን ጤና እንደ ምርኮ እየተጠቀሙ ናቸው የሚል ክስ ይሰነዝራል መረጃው። ይህ እንደ አሳዛኝ ታሪክ ይመስላል። ነገር ግን በዚህ ታሪክ ውስጥ ያለው እውነታ ምን ያህል ነው የሚለውን ደግሞ መፈተሽ ግድ ነው። የገንዘብ ፍላጎት፣ የሳይንስ እድገትና የሰው ልጅ ጤና በዚህ ውስብስብ ውዝግብ ውስጥ ተጣምረዋል። እንደ አሜሪካ ጎት ታለንት ላይ ያሉት ወጣቶች የሰው ልጅ ተሰጥኦን ለመግለጽ ይጥራል። ነገር ግን በካንሰርና በጂሞ ዙሪያ ያለው አለመረጋጋት እንደ ከባድ ሸክም ይጫናል። ይህ ትራጀዲ መቻ በቃል ነው ጥያቄው፣ መፍትሄውስ በሳይንስ ውስጥ ነው ወይስ በሰው ልጅ ልብ ውስጥ የሚለውንም እናነሳለን። እነዚህ በጎት ታለንት ላይ ያየናቸው ታዳጊ ወጣቶች የብዙዎቻችንን ታሪክ የሚናገሩ ናቸው። የስሜታቸው መረበሽ፣ ለመኖር መጓጓት፣ የሞታቸውን ቀን መቁጠር እንዴት አሰቃቂ እንደሆነ በእነዚህ ወጣቶች ፊት ላይ ማየት ይቻላል። ይህ ተስፋንና ፍርሃትን በአንድ ላይ የሚያመጣ በሽታ ኤርትራ ካደጉት ሀገራት እስከ ሶስተኛው የዓለም ሀገራት ድረስ ሰዎችን በጅምላ እየጨረሰ ያለ በሽታ ነው። የዘመናችን ሳይንቲስቶችን የፈተነ በሽታ ማለት ካንሰር ነው። በተለይ ደግሞ ባባ ቫንጋ የምትባለው ትንቢት ተናጋሪ ወይ ደግሞ ጠንቋይ ስለ ካንሰር መድኃኒት መገኘት ተናግራ ነበርም። ለመሆኑ ይሄ ሴራ ወይስ ደግሞ እውነት? ካንሰር በሰውነታችን ውስጥ ያሉ ህዋሳት በተለመደው መንገድ ከማራባት ይልቅ ተስፋፍተው ከቁጥጥር ውጭ በሆነ መንገድ መከፋፈላቸው ነው። እነዚህ ያልተለመ ዱ ህዋሳት ደግሞ በተለያዩ የሰውነት ክፍሎቻችን ላይ ተሰራጭተው አካላችንን ሊጎዱ ይችላሉ። እንደ ጡት ካንሰር፣ የሳምባ ካንሰር፣ የጉበት ካንሰርና የደም ካንሰር እንዲሁም ሌሎች በርካታ የካንሰር አይነቶች አሉ። በ2020 መሰረት የዓለም ጤና ድርጅት እንደገለጸው በዓለም ዙሪያ 193 ሚሊዮን አዳዲስ የካንሰር ተጠቂዎች መመዝገባቸው፣ 10 ሚሊዮን ሰዎች ደግሞ በዚህ በሽታ ምክንያት ህይወታቸውን ማጣታቸውን ያሳያል። ካደጉት ሀገራት እስከ ታዳጊ ሀገራት ድረስ ካንሰር ማህበረሰቦችን በተለያየ መልኩ እየተፈታተነ ነው። በተለይ ደግሞ በታዳጊ ሀገራት ውስጥ እንደ ማህፀን በር ካንሰር ያሉ በሽታዎች በከፍተኛ ደረጃ ሲመጡ ለማከም አስቸጋሪ እንደሆኑ ይታወቃል። ለምሳሌ 39 በመቶ የማህፀን ካንሰር በር ታካሚዎች በደረጃ 3፣ 17% ደግሞ በደረጃ 4 ሲመጡ የመዳን ዕድላቸው እጅግ ዝቅተኛ ነው። ባባ ቫንጋ በዓለም ዙሪያ በተለይም በአፍሪካ የተከበረች ሴት እንደሆነች ትታወቃለች። ስለ ካንሰር መድኃኒት መገኘትም ተናግራ ነበረም። ይህ ትንቢት ተስፋን ያነሳሳ ቢሆንም እስካሁን ግን ካንሰርን ሙሉ ለሙሉ የሚያስወግድ መድኃኒት እስካሁን አልተገኘም። ለምን ብለን ጥያቄ ማንሳታችን አይቀርም፣ ግን ምክንያቶቹ ብዙ ናቸው። በመጀመሪያ ደረጃ ካንሰር አንድ ብቻ በሽታ ሳይሆን በርካታ የተለያዩ በሽታዎች ውስብስብ ነው። አንዱ ግን ከምንመገበው ምግብ ነው ይላሉ ሳይንቲስቶቹ። እያንዳንዱ የካንሰር አይነት የሆነ የባህሪ መንስኤና የሕክምና ፍላጎት አለው ይላሉ የዘርፉ ልሂቃን። ለምሳሌ የደም ካንሰርን ለማከም የሚያገለግል መድኃኒት ለጡት ካንሰር ላይሰራ ይችላል። ይህ ውስብስብነት ደግሞ አንድ ለሁሉም የሚሆን መድኃኒት ለመፍጠር እንቅፋት ይሆናል ይላሉ። በዘመናዊ ዓለም ውስጥ የምንመገባቸው ምግቦች፣ የተቀነባበሩ ምግቦችና ከፍተኛ ስኳር ያላቸው መጠጦች የካንሰር ተጋላጭነትን ይጨምራሉ። ለምሳሌ በእስያ ሀገራት የፕሮስቴት ካንሰር መጨመር ከምዕራባዊ አመጋገብ ጋር ተያይዟል። የአየር ብክለት ኬሚካል መጋለጥ እንደ ትንባሆ፣ አልኮል ያሉ ጎጂ ንጥረ ነገሮችን የካንሰር ተጋላጭነትን ይጨምራሉ። በተለይም በታዳጊ ሀገራት ውስጥ የአካባቢ ጥበቃ መዘንጋት ይህንን ችግር አባብሶታል። በታዳጊ ሀገራት ውስጥ የካንሰር ምርመራ፣ ህክምና ተደራሽነት መጠነኛ ነው። ብዙዎች በሽታው በከፍተኛ ደረጃ ላይ ሲደርስ ወደ ሆስፒታል የሚመጡት፣ ይህም የመዳል እድልን ይቀንሳል። በቅርብ ጊዜ የተደረጉ ጥናቶች እንደሚያሳዩት በተለይ እድሜያቸው ከአርባ በታች የሆኑ ወጣቶች በአንጀትና በጣፍ የካንሰር እየተጠቁ ነው። ይህ ከዘመናዊ የኑሮ ዘይቤ ዘይቤ ከአመጋገብና ከአካላዊ እንቅስቃሴ እጥረት ጋር የተያያዘ ነው። ካንሰርን ለማከም የሚያገለግል መድኃኒት ለመፈተን እና ለማዘጋጀት አመታትን ይወስዳል። ለምሳሌ እንደ ኢሚዮኖቴራፒ ያሉ አዳዲስ ህክምናዎች ተስፋ ሰጪ ቢሆኑም ለሁሉም ተማሚዎች ወይም ደግሞ ለሁሉም የካንሰር አይነቶች ተስማሚ አይደሉም። በተለይ በታዳጊ ሀገራት ውስጥ የካንሰር ምርምር ለማድረግ የሚያስፈልገው የገንዘብ ድጋፍ ውስን ነው። ይህም የምርምር ሂደቱን ያቀሰቅዛል። በአንዳንድ ማህበረሰቦች ውስጥ ደግሞ የባህል መድኃኒቶች ቅድሚያ ይሰጣሉ። ይህ ተገቢውን ካቤ ለመፈለግ መዘግየት ያስከትላል። በኢትዮጵያ ውስጥ የባህል መድኃኒት ታሪክ ቢኖርም የዘመናዊ ህክምና ግንዛቤ እጥረት ችግር እንደሆነ ደግሞ አንዳንዶች ይገልጻሉ። የሰውነት በሽታ የመከላከል ስርዓትን በማጠናከር ካንሰርን ለመዋጋት የሚረዳ ዘመናዊ ህክምና ነው ባይ ናቸው የሳይንሱ ልሂቃን። ይህ በተለይ ደግሞ በደም ካንሰር ላይ አስደናቂ ውጤቶችን አስመዝግቧል ቢሉም፣ አንዳንዶች ደግሞ ባህላዊ ህክምናው የተሻለ ውጤት አለው ባይ ናቸው። በቅርብ ጊዜ ተመራማሪዎች የካንሰር ህዋሳትን ለመግደል ቫይረሶችን መጠቀም ጀምረዋል። ይህ ለወደፊቱ ተስፋ ሰጪና መፍትሄ ሊሆን ይችላል። እንደ አዲሳ ያሉት ታካሚዎች ካንሰር በእርግጥ የሰው ልጅን የፈተነ በሽታ ነው፣ ነገር ግን ተስፋ አለ፤ በሳይንስ በግንዛቤና በጋራ በሆነ ጥረት በሽታን መቋቋም ይችላል ይላሉ። በመጨረሻም ይህ የባባ ቫንጋ ትንቢት እውን ይሆን ዘንድ ሁሉም ሰው ይጠብቃል። ይህ በሽታ ቤቶችን አፍርሷል፣ ተስፋዎችን አጥፍቷል፣ በሚሊዮኖች የሚቆጠሩ ህይወቶችን ቀጥፏል። ከአፍሪካ እስከ ኤዥያ ከአውሮፓ እስከ አረቡ ዓለም በሽታው የብዙ ቤቶችን በር አንኳኩቷል። እንደ አውሮፓውያን የዘመን ቀመር በ2022 በዓለም ዙሪያ ወደ 20 ሚሊዮን አዳዲስ የካንሰር ታማሚዎች ተመዝግበው ነበረ። 9.7 ሚሊዮን ሰዎች ደግሞ በዚህ በሽታ ህይወታቸውን ነጥተዋል። ከእነዚህ መካከል ኤዥያ 49.2 የሚሆኑት ቀጣይ የካንሰር ታማሚዎች እንደሆ የሆኑና 561 የሚሆኑት ሞቶችን የያዘ ሪፖርት ወጥቶ ነበረ። አፍሪካም በከፍተኛ ሞት ተጎድታለች። በአረቡ ዓለም እንደ ሊባኖስ ግብጽና ሳውዲ አረቢያ የካንሰር ተጽዕኖቸው ከፍተኛ ነው። በተለይ የጡትና የጉበት ካንሰር በወጣቶች ላይ እየጨመረ መሆኑ ደግሞ አለማችን ከፍተኛ ስጋት ውስጥ እንዳለች ያመለክታል። በአፍሪካ እንደ ማላዊ እና ዛምቢያ የማፀን ካንሰር በሴቶች ላይ ዋነኛ ጉዳይ ሆናል። አውሮፓ በከፍተኛ የሳምባና የክሮኒክታር ካንሰር የምትጎዳ ናት። እነዚህ አሃዞች ቁጥር ብቻ አይደሉ እነሱ የተሰበሩ ህይወቶችን የተዘጉ ቤቶችን እናም ያልተጠናቀቁ ህልሞች ታሪክ ናቸው ለመሆኑ ካንሰር መቼ ጀመረ ብለን እናነሳለን። ይህ በሽታ ከጥንት ጀምሮ ነበረ። በግብጽ ፓፒራስ ጽሁፎች ላይ ከ40 ዓመታት በፊት የጡት ካንሰር መገለጫዎች ተገኝተዋል። ነገር ግን ዘመናዊ የህክምና ሳይንስ እስከ 19ኛው መቶ ክፍለ ዘመን ድረስ ይህ በሽታ በግልጽ መለየት አልተቻለም ነበረ። ሳይንቲስቶችን የፈተነው ለምንድን ነው ብለን ደግሞ ጥያቄ ማንሳታችን አይቀርም። ካንሰር በተለያዩ መልኮች ይመጣል። ከሳምባ እስከ ጉበት፣ ከጡት እስከ ማህፀን እያንዳንዱ አይነት የተለየ ፈተና ይዘው የሚመጡ በሽቶች ናቸው። ጨማሪም የምግብ ልማዶች፣ የአካባቢ ብክለትና የጄኔቲክ ለውጦች ይህ በሽታውን እጅግ ያወሳስቡታል። ሳይንቲስቶች ቀንከሌት ቢሰሩም የካንሰር መፍትሄ እንደሚስጥራዊ ግምጃ ቤት ሆኖ ቀጥሏል። ከአፍሪካ እስከ ኤዥያ፣ ከአውሮፓ እስከ አረቡ አለም ካንሰር በተለያዩ መልኮች ይታያል። በአፍሪካ በተለይ ከሰሃራ በታች የማህፀን ካንሰር ሴቶች ላይ ዋነኛ ጉዳይ ነው። በማላዊና በኤስቲዋኒ እስከ 846 10ሺ ሴቶችን ያዳረሰ የካንሰር ህመም እንዳለ መረጃ ወጥቷል። በኤዥያ የሳምባ ካንሰር በተለይ ደግሞ በትንባሆ አጠቃቀም ምክንያት መሪ ሆኗል። 1.8 ሚሊዮን ሞቶችን በ2022 አጥፏል። በአረቡ ዓለም የጡት ካንሰር በወጣት ሴቶች ላይ እየጨመረ ነው። በተለይ በሰሜን አሜሪካና በሊባኖስ አውሮፓ፣ በምስራቅ ክፍሏ ደግሞ ከፍተኛ የሆነ የሞት መጠን ያለው ሲሆን በምስራቅ አውሮፓ 1000 ሰዎች 1596 የሚሆኑ ሞቶች ደግሞ ተመዝግበዋል። የካንሰር ታማሚዎች ተስፋ መቁረጣቸው የተለመደ ነው። እያንዳንዷን ቀን እንደ መጨረሻ ቀናቸው ይመስላቸዋል። አንድ ወጣት በአሜሪካ ጎት ታለንት ላይ ተሳታፊ የነበረ የምታስታውሱ ከሆነ በካንሰር ተይዞ ተስፋ የተሰበረ ሰው ነበረ። የእሱ ድምፅ ለእሱ ብቻ ሳይሆን እዛ ለታደመው ሰው ብቻ እና ለዳኞቹ ብቻ ሳይሆን የዓለምን ልብ በእጅጉ የሰበረ ነበረም። በአፍሪካ እንደ ኢትዮጵያ የህክምና እጥረት ታማሚዎች የሞታቸውን ቀን እንዲቆጥሩ ያደርጋቸዋል። በኤዥያ በሆስፒታል አልጋ ላይ ያለ አንድ አባት ለልጆቹ መልካም ትዝታ ብቻ ለመተው ይታገላል። በአረቡ ዓለም አንዲት ወጣትናት የጡት ካንሰር ታማሚ ለልጆቿ የሚያስፈልጋቸውን ጊዜ እንደማታገኝ በሀዘን ትናገራለች። ይህ ጨለማ ቢሆንም ዛሬ ላይም ተስፋ ይላሉ ሳይንቲስቶቹ። በአውሮፓና በሰሜን አሜሪካ የተሻሻለ የህክምና እንክብካቤና ቀደምት ምርመራ የጡትና የኮለን ካንሰር ታማሚዎች የመኖር እድላቸው ከ60 እስከ 85 ፐርሰንት ከፍ አድርገዋል። በእስራኤል የካንሰር ሞት በ25 ፐርሰንት ቀንሷል፣ ምክንያቱም የመከላከያና የህክምና ፕሮግራሞች ስኬታማነታቸው ስለተረጋገጠ ይላሉ። በአፍሪካና በኤዥያ ከኤችፒቪ ክትባትና ማጣሪያ ፕሮግራሞች የማህጸን ካንሰርን ለመቀነስ እየሰሩ ናቸው። ካንሰር የሰው ልጅን ተስፋ ሊሰርቅ ይችላል፣ ነገር ግን የሰው ልጅ መንፈስ የማይሸነፍ ነው። እያንዳንዱ ታማሚ፣ እያንዳንዱ ቤተሰብና እያንዳንዱ ሳይንቲስት ለዚህ ትግል አስተዋጽኦ እያደረገ ነው።